ነገን እስኪመጣ ጠብቀው ክስተቶች፣ አትሽቀዳዳማቸው ከቀን በፊት። ፍራፍሬው ሳይበስል መቅጠፍ ትችላለህ፣ ነገር ግን እውነት ያልታወቀ ነው። አልፎም ጣዕሙ ሆነ ቀለም የለውም። ታዲያ በውስጡ ማለፋችን ሳናረጋግጥ ስራችንን በሱ የምንፈታተነው ለምንድን ነው? ለችግሮቻችን የምንሽቀዳደመው፣ ለክስተቶች ትኩረትን አብዝተን የምንሰጠው ለምንድን ነው? ለምን ይሁን? ማን ያውቃል? ደስታ፣ እረፍት የተሞላበት ሆኖ ልናገኘው እንችል ይሆናል። ዋናው ነገር እሱ ገና ወደ ምድሪቱ ያል- ያልደረሰ የሩቅ ምስጢር ነው። አንድ ድልድይ ሳንደርስበት ልንሻገረው መሞከር የለብንም። ማን ያውቃል? ሳንደርስበት እንቆም ይሆናል ወይም ድልድዩ ሳንደርስበት ይፈርስ ይሆናል። ምናልባትም ደርሰንበት በሰላም እንሻገረው ይሆናል። ሕሊና ስለ ነገ እንዲያስብ ሰፊ ቦታ መስጠት የሩቅ ምስጢር መጽሐፍን ከፍቶ በአስጨናቂ ስጋቶች መቶከስ በእስልምና የተወገዘ ነው። ምክንያቱም ገደብ የለሽ የተፈጥሮ መኖርን ያላመለከተ ብዙ ከዚህ ዓለም ነዋሪዎች ነገ ረሃብ፣ እርዛት፣ በሽታ፣ ድህነት እና አደጋዎች እንደሚጋጠማቸው ያስባሉ። ይህ ሁሉ በአላህ እንጂ በምንም ነገር አይሆንም። በአላህ እንመካ፣ ነገን ለነገ ትተነው በዛሬያችን እንደሰት። በኋላ ስለምታመም እና የዓለም ከመቶ አመት በኋላ ስለሚያበቃ ያለክሳሉ። እድሜ በሌለው አካል እጅ ውስጥ የሆነች ሰው ከሌላ ነገሮች ጋራ ሙግዝ ቢገጥሙ አይገባም ሊገጥሙ አይገባም። መቼ እንደምንሞት የማናውቅ ሰዎች እውነት ካልተረጋገጠ የጠፋ ነገር ጋራ ጊዜን ማቃጠል የለብንም። ነገ እስኪመጣ ነገም እስኪመጣ ነገር እስኪመጣ ነገም እስኪመጣ ጠብቀው። ስለ ወሬዎቹ አትጠይቅ፣ ችግሮቻቸውን አትጠብቅ፣ ምክንያቱም ዛሬን ስራ ተጠምደሃልና። መገረም ካማረህ በእነዚህ ሰዎች ተገረም። ጭንቀትን ባሻ ጊዜ አታብሰልስለው፣ እሱ ነውና ምህረትን የሚለግሰው ቀን መክፈል ይችላል። ለትንም ማካፈል ይችላል። በሱ ተማመን። እሱ ያለው ሁሉ ይሆናል። ደግሞ ከሰጠንም ሁሉ ነገር ዋናው ጤና ሆኖ ሳለ አላህ ባሪያዎቹ ያወድሱት ዘንዳ ፈጥሯቸዋል። ያመሰግኑትም ዘንዳ መግቧቸዋል። ሆኖም ግን ብዙዎቻችን እሱን ትተው ሌላ ጸጋ፣ ሌላ ነገር ይፈልጋሉ። ተገዙ። ሌላው አመስግነን የሚጨመርልን እንጠብቅ። በመጥፎ የመሰለን ብዙ ተግባራቶች በጥሩ ሆኖ ስናገኛቸው እናመስግን። በመሆኑ እንዲህ አይነቶች ሰዎች የዋልክላቸውን ውለታ ክደው አትደንግጥ የሰራህላቸውን መልካም ነገር ቢዘነጉ አትደናብር። ምናልባትም በጠላትህም ቢፈርጁ መጥፎ ነህም ቢሉ አትደናገጥ።